ሲሆን በሰውነት ውስጥ ለተለያዩ ወሳኝ ሂደቶች እጅግ በጣም አስፈላጊ ነው። እነዚህም የቫይታሚን ቢ12 ጥቅሞችና ተግባራቶችን ስነግራችሁ፣ አንደኛ ለቀይ የደም ሴሎች መፈጠር ይጠቅማል። ጤናማ ቀይ የደም ሴሎችን ለመፍጠር ይረዳል። ሜጋሎፕላስቲክስ የደም ማነስን ይከላከላል። ይህ ሁኔታ ቀይ የደም ሴሎች ከመጠን በላይ ትልቅ ሆነው በትክክል የማይሰሩበት ሁኔታ ነው። ሁለተኛ ለዲኤንኤ ውህደትም ይጠቅማል። ለዲኤንኤ ቅጂ እናም ለሴል ክፍፍል ወሳኝ ነው። በእርግዝና እናም በጨቅላ ጊዜያት ፈጣን እድገት በሚኖርበት ወቅት ቫይታሚን ቢ12 በጣም አስፈላጊ ነው። ሶስተኛ ለነርቭ ስርዓት ተግባርም ይጠቅማል። የነርቭ ሴሎችን ጤንነት ይደግፋል። እንዲሁም ደግሞ የነርቭ መከላከያ የሆነውን ማይሊን እንዲመረት ይረዳል። ለኒውሮ አስተላላፊ ተግባርና የስሜት ቁጥጥር ውስጥም አስፈላጊ ነው። አራተኛ ለኃይል ማመንጨትም ይጠቅማል። ካርቦሃይድሬትስን ወደ ግሉኮስ በመቀየር የኃይል ምርትን ይደግፋል። ቅባታማ አሲዶችን እናም አሚኖ አሲዶችን በመለዋወጥ ሂደት ውስጥም ይሳተፋል። አምስተኛ ለልብ ጤንነትም ይጠቅማል። ከፍተኛ የደም ስሮች በሽታዎች ተጋላጭነት ጋር የተያያዘውን ሆሞ ሲስቴን መጠንን ለመቀነስ ይረዳል። በዚህ ተግባር ከፎሌትናም ከቫይታሚን ቢሲክስ ጋር በጋራ ይሰራል። ስድስተኛ ለአእምሮ ጤንነትናም ለግንዛቤ ተግባር ይጠቅማል። ማስታወስን ትኩረትንናም የስሜት ቁጥጥርንም ይደግፋል። ዕድሜ እየገፋ ሲሄድ የመርሳት በሽታንናም የግንዛቤ እክልን አደጋ ሊቀንስ ይችላል። ሰባተኛ የአጥንትን ጤንነትም ይጠብቃል። ዝቅተኛ የቫይታሚን ቢ12 መጠን ከአጥንት መሳሳትናም ከአጥንት ማዕድን ጥግግት መቀነስ ጋር ይያያዛል። ስምንተኛ የሰውነት በሽታ የመከላከል ስርዓትንም ይደግፋል። ቫይታሚን ቢ12 ነጭ የደም ሴሎችን በማምረትና በስራቸው ውስጥ በመሳተፍ የሰውነትን በሽታ የመከላከል ምላሽን ይደግፋል ማለት ነው። ስለዚህ ቫይታሚን ቢ12 በጤናችን ላይ እጅግ በጣም ብዙ ተግባራትን ያከናውናል። ሰውነታችን ስለዚህ በጣም አስፈላጊና ወሳኝ ቫይታሚን ነው ማለት ነው። ታዲያ የቫይታሚን ቢ12 እጥረት ሲከሰት የሚከሰቱ የመጀመሪያ ማስጠንቀቂያ ምልክቶች ምንድናቸው? የሚለውን ደግሞ እነግራችኋለሁኝ። የቫይታሚን ቢ12 እጥረት ቀስ በቀስ የሚከሰት ሲሆን በመጀመሪያ ደረጃ ላይ ምንም ሳይታወቅ ሊቀር ይችላል። ላታውቁት ትችላላችሁ። የተለመዱ የቫይታሚን ቢ12 ማስጠንቀቂያ ምልክቶች አንደኛ ከፍተኛ የሆነ ድካም ወይም ደግሞ ድክመት ነው። በተዳከመ ቀይ የደም ሴሎች ምርት እናም በቂ ኦክሲጅን ባለመድረሱ አማካኝነት ከፍተኛ የሆነ የድካም ስሜት ይከሰትባቸዋል። ሁለተኛ የገረጣ ወይም ደግሞ የቢጫ ቀለም ያለው ቆዳ ነው። ዝቅተኛ ቀይ የደም ሴሎች ምርት የቆዳ መገርጣትን ሊያስከትል ይችላል። ያልተለመዱ ቀይ የደም ሴሎች መበላሸት ወደ ቢጫነት ሊያመራ ይችላል። ሶስተኛ የመደንዘዝ ወይም የመኮማተር ስሜት ፓርስቴዣ ይከሰታል። የማይሊን ሽፋን መጎዳት የነርቭ ችግሮችን በተለይም በእጆችና በእግሮች ላይ የነርቭ እክልን ሊያስከትል ይችላል። አራተኛ የሚዛንናም የቅንጅት ችግሮች ነው። የነርቭ ችግሮች በእግር ለመሄድ መቸገር፣ ሚዛንን ማጣት ወይም ደግሞ በተደጋጋሚ መውደቅን ሊያስከትሉ ይችላሉ። አምስተኛ ግሎሲቲ እናም የአፍ ቁስለትም ይከሰታል። ያበጡ ምላሶች ቀይ ሊሆን ይችላል። ምላሳችሁ ሊያብጥ ይችላል። የሚያም ሊሆንም ይችላል። እናም ተደጋጋሚ የሆነ የአፍ ቁስሎችም ይከሰትባቸዋል። ስድስተኛ የትንፋሽ ማጠርናም ማዞር ነው። በደም ማነስ እናም በኦክሲጅን መጠን መቀነስ ምክንያት የትንፋሽ ማጠርናም ማዞር ይከሰትባቸዋል። ሰባተኛ የስሜት ለውጦች ነው። እንደ ድብርት፣ ብስጭት፣ ጭንቀትና የተለያዩ የስሜት መለዋወጥን ሊያስከትልባችሁ ይችላል። ስምንተኛ የግንዛቤ እክል ነው። የማስታወስ ችግር፣ የማሰብ ችግር ወይም ደግሞ ግራ መጋባት በተለይም በአረጋውያን ላይ ይከሰታል። ዘጠነኛ የማየት ችግሮች ነው። የአይን ነርቭ መጎዳት የደበዘዘ ወይም ደግሞ የተዛባ እይታን ሊያስከትልባችሁ ይችላል። ምክንያቱም የቫይታሚን ቢትዌልቭ እጥረት ነርቮችንም ስለሚጎዳ ማለት ነው። አስረኛ ከፍተኛ የሆሞሲስቴን መጠን ነው። ምንም እንኳን አካላዊ ምልክት ባይሆንም፣ ይህ ባዮማርከር የቢትዌልቭ ተግባራዊ እጥረትን ሊያመለክት የሚችል ነው ማለት ነው። ስለዚህ የቫይታሚን ቢትዌልቭ እጥረት በሚከሰትበት ጊዜ እነዚህ ምልክቶች ሊከሰቱ ይችላሉ። በመጀመሪያ ግን ምንም ምልክቶቹ ላታውቁ ምልክቶች ላይከሰት ይችላል ማለት ነው። ምልክቶቹን ሳታዩ የቫይታሚን ቢ12 እጥረት እንደ ድንገት በህመም አማካኝነት ልታውቁት ወይም ደግሞ ልታስተውሉት ትችላላችሁ በምርመራ ጊዜ ማለት ነው። ታዲያ በቫይታሚን ቢ12 የበለጸጉ ተፈጥሯዊ የምግብ ምንጮች ምን ምንድናቸው ናቸው የሚለውን ልንገራችሁ። ቫይታሚን ቢ12 እንግዲህ በተፈጥሮ በእንስሳት ተዋጽኦ ምግቦች ውስጥ በብዛት ይገኛል ማለት ነው። ለቪጂቴሪያኖች እናም ለቪጋን ተመጋቢዎች በቫይታሚን ቢ12 የተጠናከሩ ምግቦችና ተጨማሪዎች ወይም ደግሞ ሰፕሊመንትን መውሰድ አማራጭ ይሆናል ማለት ነው። ምክንያቱም በጣም ቫይታሚን ቢ12 የሚገኘው በእንስሳት ተዋጽኦች ውስጥ ነው። ከእንስሳት የሚገኙ የቫይታሚን ቢ12 ምንጮች የምንላቸው ጉበት፣ ለምሳሌ የበሬ ጉበት ሊሆን ይችላል፣ የበግ ሊሆን ይችላል፣ የዶሮም ሊሆን ይችላል። እጅግ በጣም ከፍተኛ የቫይታሚን ቢ12 የተፈጥሮ ምንጭ ነው ጉበት ክላም፣ እናም ሼልፊሽ፣ ሰርዲን እናም ማካሬል፣ ቱና እናም ሳልመን፣ የበሬ ስጋ እናም የዶሮ ስጋ፣ እንቁላል፣ በተለይም የእንቁላል አስኳሉ ከፍተኛ የቫይታሚን ቢትዌልቭ መጠንን ይዛል። ወተት፣ አይብ እናም እርጎ ከፍተኛ የሆነ የቫይታሚን ቢትዌልቭ መጠንን ይዛሉ ማለት ነው። ቫይታሚን ቢትዌልቭን ከነዚህ ከእንስሳት ተዋጽኦች ውስጥ ማግኘት ትችላላችሁ። እንዲሁም ደግሞ በቫይታሚን ቢ12 የተጠናከሩ ምግቦች አሉ፣ ለቪጋን እና ለቪጂቴሪያኖች ማለት ነው። የተጠናከሩ የቁርስ እህሎችን መጠቀም የተጠናከሩ የእጽዋት ወተቶችን፣ የአኩሪያተር፣ የአልመንድናም የአጃ ወተቶችን በቫይታሚን ቢ12 የተጠናከሩትን መጠቀም ትችላላችሁ ማለት ነው። ወይም ደግሞ ተጨማሪዎች ወይም ደግሞ ሰፕልመንትን መውሰድ ብቸኛው አማራጭ ነው ማለት ነው ቪጂቴሪያኖች ወይም ደግሞ ቪጋኖች ከሆናችሁ ይህ ምርጫ ነው። ታዲያ በቀን እንድትወስዱ የሚመከረው የቫይታሚን ቢ12 ዕለታዊ መጠን ምን ያክል ነው የሚለውን ደግሞ በዝርዝር እነግራችኋለሁኝ። ለአብዛኛዎቹ ጎልማሶች እንግዲህ በየቀኑ የሚመከረው የቫይታሚን ቢ12 መጠን በቀን 2.4 ማይክሮግራም ነው። በእርግዝና ወቅት ደግሞ የሚመከረው መጠን ወደ 2.6 ማይክሮግራም ይጨምራል። እናም ለሚያጠቡ ሴቶች ደግሞ 2.8 ማይክሮግራም ነው። የሚመከረው ከፍተኛ መጠን ያለው ተጨማሪ ምግብ ቢወሰድም እንኳን ወይም ደግሞ ሰፕልመንትን ብትወስዱም እንኳን የቫይታሚን ቢ12 በሰውነታችን የመመረዝ አቅሙ በጣም አነስተኛ ነው፣ ምክንያቱም ወተር ሶለበል ቫይታሚን ስለሆነ በሽንት መልክም ሊወገድ ይችላል፣ ኦቨር ብትወስዱም ማለት ነው። ሆኖም ታዲያ እጅግ በጣም ከፍተኛ መጠን ያለው የቫይታሚን ቢ12 ሰፕልመንትን ሰፕሊመንትን የሚወሰደው በህክምና ክትትል ስር ብቻ ነው። ያለ ዶክተር ትዕዛዝ ኦቨር መውሰድ የለባችሁም። እንዲሁም ደግሞ እድሜያቸው ከ50 ዓመት በላይ የሆኑ አዋቂዎች የመምጠጥ አቅማቸው ሊቀንስ ስለሚችል ብዙን ጊዜ የተጠናከሩ ምግቦችን ወይም ደግሞ ሰፕልመንቶችን ይፈልጋሉ። የጨጓራ ቀዶ ጥገና፣ የፐርኒሽየስ የደማነስ፣ ወይም ደግሞ የምግብ መፈጨት ችግር ለምሳሌ የክሮንስ ዲዚዝ እና ሴሊያክ ዲዚዝ ያለባቸው ሰዎች መርፌ ወይም ደግሞ ከፍተኛ መጠን ያለው የአፍ ውስጥ ተጨማሪ ወይም ደግሞ ሰፕሊመንትን ሊወስዱ ይችላሉ ወይም ደግሞ ሊፈልጉ ይችላሉ ማለት ነው። ቪጋኖች ደግሞ የቢትዌልቭ ተጨማሪ ምግብ መውሰድ ወይም ደግሞ የተጠናከሩ ምግቦችን አዘውትረው መመገብ ይኖርባቸዋል ማለት ነው። ስለዚህ የቫይታሚን ቢትዌልቭ ዕለታዊ መጠን መውሰድ ያለባችሁ